መንግስት አይቀበል ተቃዋሚ ያደለ ወይ ደጋፊ ያደለ ወይ ከሰማይ የደግፍ ወይ ከሰይጣን ዘንዳል ከምን እንደሆነ አይታወቅም። ሲያዋራ ከእኛ ዘንድ ይመስላል፣ ሲሰብክ ግን ኩፍ ያለ ነው። የጠጣው እርሾ ብዙ ስለሆነበት ኩፍ ብሏል። በፈሪሳይ ትምህርት የራሳቸው ነገር አያዩም። ከኃጢአት የሌለባት ይውገራ ሲልጠረ ለምን ጣሉ ይላል። ሁሉም እኮ ምን አለበት አያ ኃጢአቱን ሸፍኖታል። በምን በረዥም ቀሚስ። ስታየው ሃይማኖታዊ ነው፣ ንግግሩ ደስ ይላል፣ ትፈራዋለህ ምናምን። በመንፈስ ዓለም ስትገልጸው ግን በጣም ኩነኔና በደል አለበትም። ሁሉም ድንጋዩን እየጣለ ይላል አለ። ምን አለ ይላል? ጥሏት ሄደ። እኔም አልኩ፣ ከዚህ በኋላ ኃጢአት አታድርጊ። እኔም ምን አለ? ልጅሽም ኢየሱስ እንግስታ ገኝ እኮ ነው የማይፈረድብህ። አገኘው እንጂ ከፍርድና ከቁጣ ዓለም ነጻ ትወጣለህ። አገኘው እንጂ አንዳንድ ሰው የተለያየ ነገር ቃርሞ እኮ ነው ይሄ ነገር የገባው የሚመስል ክርስትናን የሚያውቀው የመሰለው በርቶለት አይደለም በርቶበት እንጂ ከመንፈስ ዓለም የቀዳኸው በምትኖርበት ዘመን ላይ ስልጣን ይሰጥሃለ። ሰባቅ ጎረቤት ማይ ሰማ ማንም ባይል ስለ ኢየሱስ የበራል ብርሃን፣ በምትኖርበት ዘመን የሚኖር ስልጣን ነው። በሚቀጥለው ዘመን ላይ የሚኖር ክብር ነው። አያ የበራል ይበልጣል። ከቃረምኩ ይልቅ ኢየሱስ ጌታ ነው። አበራልን በእኛ ቤት ይሆናል። በመንፈስ ቅዱስ አለ በራልን ይባላል። አዎ በራል ኢየሱስ ብሏል። በራል ብሏል። ተገልጦላል መገለጥ በእኛ ቤት አለ። መንፈስ ቅዱስ ካለ መገለጥ አለ። አብ ካለ መገለጥ አለ። እሚገርመው እግዚአብሔር በጣም አንተ ላይ የሚሆነው ነገር ማድረግ ሲፈልግ መገለጥ ነው የሚያመጣል። አምላካችን የሚያቀዝቦች አምላካዊ ቀዝሙ ላይ ይመጣል። እንዴ በብርሃን ነው እግዚአብሔር አምላክ ነው። ለእኛም በራለን አብ የበራልሽ ነገር ትንሽ ብትሆኝ ትንሽ ብትሆን ይበልጣል ይበልጣል ይበልጣል። የተቀበል ብርሃን ይበልጣል። የተቀበል ብርሃን ይበልጣል። በእውነተኛው መምህር እንኳን ተምረህ መገለጥ ያስፈልጋል። ይኸኛውን እንኳን ባለፈው ያስተማርኩ ነው አላለው እ ባለፈው ዛሬ አመት ላይ የሰጠው እንትን ላይ ሰማሪያ ጠግጥጎ ስናልፍ የሰጠው ቁርስ ነው አላለው። ይሄኛው ፍሬሽ ነው። ይኸኛው እኔ አላስተማርኩም አለው። ይሄ ከሰማይ ካብሰን አሁን ምን ያለ ነው? የወረደ ነው። አሁን በራል በሚባል ነገር እኛ እናምናለን። አሜን። እጅ ጭኖ እግር ማስረዘም የትኛውም ቴዎሎጂ እስኩል አልወሰድኩትም። በመማር አምናለሁ፣ በመገለጥ ግን እድናለሁ። አሁን የማገለግለው አልገልገልሁ ተመሪ ያመጣሁት አይደለም። ተገልጦልኝ ብርሃን የሕይወት መንገድ ነው። ብርሃን የሕይወት መንገድ ነው። አሜን። ታውቃለህ ታውቃለህ፣ ተምረህ ፈሪሳይ መሆን ትችላለህ። ቅድም ያለው አታሽ ከነዚህ እርሾ ያለው ተምረህ መሆን ትችላለህ። ተምረህ መሆን ትችላለህ። ያለ ብርሃን ግን ልጅ መሆን አይቻልም። ኢየስ ዋው ማንም የሆነው መሆን ትችላለህ ተምረህ በመንፈስ ዓለም ውስጥ ግን አለት ለመሆን ግን ከአለቱ ጋር ተጣብቀ ለመቀጠል ግን ብርሃን ያስፈልጋል አሜን ማቴዎስ 16 ደስ ሲብለኝ ከቁጥር 12 ጀምሮ ያንብላችሁ አስጠንቅቋቸው የሆነ ነገር ስለ እርሾ ምናምን አስጠንቅቋቸው ስለ ነበር ነው ስለ እርሾ ምናምን ስለ ስለ እንጀራ ምናምን አውርቷቸዋልና እንደዚህ ይላል በዚያን ጊዜ ያስጠነቀቃቸው እንጀራ ውስጥ ስለሚጨመው እርሾ ሳይሆን ከፈሪሳዊና ከሰዱቃውያን ትምህርት መሆኑ ገባቸው። አሁን ያወራቸው ለካ ስለሚጋገሩት እርሾ አይደለም። በብሉይ ኪዳን እርሾ የሌለበት እና እርሾ ያለበት ተብሎ ይለያል። የተለየ ነው። በክህነት ስራ ውስጥ፣ በእስራኤል ባህል ውስጥ፣ በቁርባን ለቁርባን የሚሆን ቁርባን አለ። በዚህ ቁርባን የአዲስ ኪዳኑ አለ። በብሉይ ኪዳን ቁርባን ነበር። ይለያል። በእግዚአብሔር ፊት የሚቀርበው ራሱ ቂጣ እርሾ የሌለበት ቂጣ ነው። እዚህ ይታወቃል፣ እና እንደዛ መስሏቸው። ይገርማል እኮ አሁንም በአዲስ ኪዳን የእርሾ ጉዳይ እያል እያወሩ ሳለ ኢየሱስ መጨረሻ ላይ አብራራላቸው። ጉዳዩ ለካ ሊጡ ስለሚገባው ይሄ ሊጥን ስለሚያቦካው እርሾ ሳይሆን የሰውን ህይወት ስለሚያቦካው ትምህርት ነው። አንዳንድ ትምህርት አለ ውስጥ ገብቶ ኩፍ ያደርጋል ኩፍ ያደርጋል። ደሞ ችግሩ ኩፍ ያለ ነገር ቶሎ ካልተጋገረ ምን ይላል? ይቆመጥጣል። ይብ አንዳንድ እሱ ቁምጥጠል እኮ ለዚህ ነው ብዙ ነገር ሲሰማ ሲሰማ ሲሰማ ቆይቶ የሰዱቃዊና የፈሪሳውያን ትምህርት ወጥሮት ወጥሮት ወጥሮት ወጥሮት ወጥሮት ኩፍ ያለ ነው። በቃ ኩፍ ኩፍ በቁጭ አጠገብስት ምሬት ነው ያለው ምሬት ቅባት አይቀበል፣ በእኔና አይቀበል፣ ከአንቻን አይቀበል፣ እኔን አይቀበል፣ ትንቢት አይቀበል፣ ቀመቀ ትምህርት አይቀበል፣ አይቀበል፣ አስራት አይቀበል፣ መባ አይቀበል። ምንድነው የሚቀበለው? እኔ እንጃ። መንግሥት አይቀበል። አንዳንድ አንዳንድማ ችግር እኮ ነው። መንግሥት አይቀበል። ተቃዋሚ አይደለ ወይ? ደጋፊ ያደለ ወይ? ከሰማይ ደግፍ ወይ ከሴጣን ዘንድ አለ? ከምን ከምንዶን አይታወቅም። ሲያወራ ከእኛ ዘንድ ይመስላል። ሲሰብክ ግን ኩፍ ያለ ነው። የጠጣው እርሾ ብዙ ስለሆነበት ኩፍ ብሏል። በፈሪሳይ ትምህርት ከፈሪሳይ ትምህርት እግዚአብሔር ነጻ ያውጣችሁ። ኩፍ ከሚያደርግ ለምግብ ከማይቀርብ ቶሎ ከሚበሰብስ ባይዛ ወይ እርሾ ያለበት ነገር ቶሎ ይሻግታል። ቶሎ ከሚሻግት አለዝ ጠጥተው ጠጥተው ጠጥተው ጠጥተው ሻክተዋል። የሆነ ፌስቡክ ላይ ሲወጣ የሻገተ ነገር የምሰማ ቲክቶክ ላይ ሻክቷል እኮ ሰውየው ከተጋበ ሻክቷል። የሻገተ ነገር ነው። አንተ እኮ ስትለው አይጥምህም። በመንፈስ ክርስቶን ጋር አይጥምህም። ውጪ ይሻክታል ይችላል። እችማ እርሾ አለባት። የማ የፈሪሳዊ ሃ የሰዱቃይ እርሾ ጠጥለ። እችማ ለጆሮ ራሱ ትከብዳለች። ፈሪሳዊ ነ ይተላል። እርሾ ሲጠጣ ነው። አንዳንዱ እርሾ አቀባይ ነው ራሱ ጠጥቶ ጠጥቶ ራሱ ፈሪሳዊ ይሆናል፣ ሰዱቃዊ ይሆናል። ስለዚህ ዋና ዋና መራጅ ነው። ንግግሩ ሃይማኖታዊ ነው፣ የተከበረ ነው። ትህትና የሞላ ይመስላል አነጋገሩ። በእኛ ዓለም ውስጥ ያለ ነው። ጌታ ይባረክ ብሎ ድምፁን ቀይሮ ነው። ረዥም ካባ አለው ረዥም ካባ እኮ የመቻል ከውስጥ የደበቅ ከሆነ አያሳይም። ረዣዥም ካባ ያላቸው ውስጣቸው እኮ አይታወቅም እኮ ከላይ ስታያቸው ጺማቸውን ያስረዘሙ ካባቸው ይላል እኮ በበለቅ ሄዳል። ልክ እንደዛ ናቸው። ሱፋቸው አነጋገራቸው ይችሉበታል። በስማም ሲያወረሱ በቃ ሞገስ አላቸው፣ ግን እርሾ ናቸው። እየሰማቸው ይቆመጥጣል። እርሾ እያቀበለ ነው። በኢየሱስም ከፈሪሳዊ እርሾ ማምለጥ ይሆንላቸው። ቅባት ከሌለበት በረከት ከሌለበት ክብር ከሌለበት ወደ ከፍታ ከማይወጣ ክርስቶስን ከማይገልጥ የሰላለም ርስ ከሌለበት እርሾ እግዚአብሔር ይገላግላችሁ፣ በኢየሱስም ይገላግላችሁ። የመርግ የጸጋ ይረፍባችሁ። አሁን ጉዳዩ ትምህርት ላይ ነው። ቀጥሎ ደግሞ ያመጣ ይህን ነው። ይህን ካወራቸው በኋላ አለ። በዚህ መካከል እርሾ የሞላበት ቢኖርሳል ግራ የገባው እኔ ማን እንደሆን ከማያውቅ በቃ ጠየቀ። ማለት ይሄ የፈሪሳይ ነገር። ሌላው ችግሩ ምንድነው? መንደር ላይ ነገር ያጣራ ሊወግሯት መጡ። ይለለ እንዴ ፖሊስ አላቸው። የራሱን ይወትቶ እንትና ከማንጋ ሄደ የሚል ማለት ነው። ቤተ ክርስቲያን እኮ የታወቀችልሽ ብዙ አይደል እንዴ? ሊወግሩት አመጧት መጥቷት ይላልኩ። ወንድየውን ጥለው ሴትዮ ሊያስወግሩ አመጡ። እዚህ ኮን ይዟት የመጡ እንዴ እንዴ ይሄ ነገር በጋድ የሚደረግ አይደለም። በዝሙት ወድቅ አገኘናል። ዝሙት በጋድ ይደረጋል እንዴ? በጋድ የሚደረግ ዝሙት የሴተኛ ዳሪ ነው። ሴተኛ ዳሪ ብትሆን አያመጧትም ነበር። ሴተኛ ዳሪ ስለሆነች አይደለም ያመጧት። እና ፈሪሳይ እንደዚያ ነው የራሳቸው ነገር አያየም። ከኃጢአት የሌለባት ይውገራ ሲልጠረ ለምንጣሉ ይላል። ሁሉም እኮ ምን አለበት ኃጢአቱን ሸፍኖታል። በምን በረዥም ቀሚስ። ስታየው ስታየው ሃይማኖታዊ ነው። ንግግሩ ደስ ይላል። ትፈራዋለህ ምናምን በመንፈስ ዓለም ስትገልጸው ግን በጣም ኩነኔና በደል ያለበትም፣ ሁሉም ድንጋዩን እየጣለ ይላል። ምን አለ ጥሏት ሄደ። እኔም ማልኩ፣ ከዚህ በኋላ ኃጢአት አታድርግኝ። እኔም ምን አለ ልጅ ብሽ ኢየሱስን ስታገኝ እኮን የማይፈረድብ አገኘው እንጂ ከፍርድና ከቁጣ ዓለም ነጻ ትወጣለ አገኘው እንጂ። አየህ ስላላገኘ ነው እኮ። ኢየሱስ ጌታ ነው። አሜን። ስለዚህ እንደዚህ መንደር ውስጥ ምን እንደሚወራ ስለማይታወቅ፣ ደግሞ ኢየሱስ ደቀ መዛሙርት ይገርሙኛል። ከጌታ ጋር ናቸው፣ መጥምቁ ዮሐንስ ጋር ይፎርፋሉ። መንደር ውስጥ በጣም አይጠፉ፣ ያጣራሉ። አንዳንድ አንድ ሰው ጨክን ብሎ ቋር ኢየሱስ የሚከተለው ይከተለው አይደለም፣ እስቲ እዛ ጋ ምን ይወራል ብሎ ያጣራል። እነ እንትና ምን እያሉ፣ የትናንትና ንስሓ አባቴ ምን እያሉ ብሎ ያጣራል። እማያጣራው ነገር የለም። በኢየሱስም ዘመን እንደዛ ነው። ተመልከቱ ያለው ቀጥሉ ስለ ትምህርት ነው አሁንም ኢየሱስም ፊልጶስ ቂሳርያ ወደ ተባለው አገር በደረሰ ጊዜ አለ አብሮ እየሄዱ ነው ደቀ መዛሙርቱን ለመሆኑ ሰዎች የሰው ልጅ ማን ይላሉ ብሎ ጠየቀ ሰዎች አሁን መቼም እዚህ እዚህ አሁን አያት አካባቢ ያለ ነገር ምን ይባላል ስል የሚመልስ ላይ ሰው አያት አካባቢ በየቤቱ ምን ያለ ነው ያው ደለደለ ነው የዞረ ነው ወይም የቤት ቆጠራ ይገባን እንጂ ማንም ሰው አይናገርም ጠየቁም እነርሱም አንዳንዶች መጥምቁ ዮሐንስ ሌሎቹ ኤልያስ ይላሉ። እህን ከየሰሙዋ ይዞሩ ነበር ማለት ነው። ስለዚህ ከፈሪሳዊ እርሾ ካመለጡ በኋላ ደግሞ ከመንደር ወር ያመልጡ ዘንድ ኢየሱስ ጠየቃቸው። አንዳንዱ እየተከተለ ኢየሱስ ማን እንደሆነ ሊያውቅ ይችላሉ። እየተከተለ ማን ይላሉ? ምን ይላሉ? ሰዎች ምን ይላሉ ስጠይቅ፣ የሚገርቡ ከአንዳንድ ነው የመልሱት። እኮ አልሰማንም ጌታ ሆን ያንተ ትምህርት ነው የምናውቁ አላሉም እኮ። ይሰማሉ። በደንብ ይሰማሉ። ጎረቤትም እንደሚባል ይሰማሉ። ዛ መንደርም እንደሚባል ይሰማሉ። መምህራቸው ምን እንደተባል ኤልያስ ኧረ እባክህ ይከራከራሉ ራሱ። አረ ኤልያስ አይመስለኝም፣ እንደዚህ ነው፣ አብሬው በልቻሉ እሳስ ሲያወርድ አላየቱም። የሚከራከሩት እኮ ራሳቸው ናቸው። እያንዳንዱ ማንም እንዳልያውቃሉ። አየህ፣ ሰው ከየቦታው በሰበሰበው መረጃ መለኮታዊ ዓለምን መንካት አይችልም። የህይወት መንገድ መልመድ አይችልም። አንዳንድ ሰው የተለያየ ነገር ቃርሞ እኮ ነው የሆነ ነገር የገባው የሚመስለው፣ ክርስትናን የሚያውቅ የመሰለው በርቶለት አይደለም በርቶበት እንጂ። ዛሬ አንድ ሰው ይባራለታል። እነርሱም አንዳንዶቹ መጥምቁ ዮሐንስ ይገርም እኮ ሌሎቹም ኤልያስ ሌሎቹም ኤርሚያስ ወይም ከነቢያት አንዱ ነው ይላሉ። እርሱም እናንተስ ማን ትሉኝ አላችሁ። ትልቁ ጥያቄ ያለው እዚህ ጋር እናንተስ ማን ትሉኛላችሁ? ስሞን ጴጥሮስ፣ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ በማለት መለሰ። እሚገርመው እሚገርመው እሚገርመው ጴጥሮስ ስሞን ጴጥሮስም ተመራምሮ የደረሰበት አይደል። በዛ ሰዓት የበራለት ብርሃን። ያውቀዋል፣ ጴጥሮስን ያውቀዋል። ወይ ጴጥሮስ አላለው። እውነት አንተ አሁን ይሄን ተናገርኳል ከራስ አይደለም፣ በሰማይ ያለው አባቴ ምን ብሎልህ ገልጦልህ ነው አለ። ገልጦልህ ነው። አታመጣውም። ይሄን መረጃ አታመጣውም። የዚህ ከዚህ ቤት የነበረ የተማርክበት ቴዎሎጂ ስኩል አታገኘውም። ቅድም ባልክበት በመንደርና በሰፈር ውስጥ አታገኘውም። ፈሪሳይ መንደር የለም። ፈሪሳይም እርሾ ነው ያለው ብያቸው፣ ኩፍ ያለ ነው። ሰዱቃይ ደግሞ የተነፋፋ ነው። የለም የለም። በፈሪሳይም በሰዱቃይም ሰፈር በፈሪሳይም በሰዱቃይም ሰፈርም የለም። በመንደርም በሰፈርም አታገኝም። ይሄን አብ ገልጦልናል። ስለ ኢየሱስ ክርስቶስ ያለ ሰማያዊ መገለጥ በምድር የሚኖርን ግዛት በመንፈስ ዓለም ላይ የሚኖርን ስፍራ ይወሰነዋል። ወዳን ፔትራ የሚባል አለት የሚለው ነገር ይወጣል። አለቱ የበራልህ ነው። ኢየሱስ ጌታ ነው። አለቱ የገባ ነው። ከመንፈስ ዓለም የቀዳኸው በምትኖርበት ዘመን ላይ ስልጣን ይሰጣሃል። ሰባቅ ጎረቤት ማይሰማ ማንም ባይል፣ ስለ ኢየሱስ የበራልህ ብርሃን በምትኖርበት ዘመን የሚኖር ስልጣን ነው። በሚቀጥለው ዘመን ላይ የሚኖር ከበር ነው

አምላካዊ አይውቀ ስም ብሎ ይመጣል እንዴ? በብርሃን ነው። እግዚአብሔር አምላክ ነው። ለእኛም በራለን። አሁን የበራልሽ ነገር ትንሽ ብትሆኝ፣ ትንሽ ብትሆን ይበልጣል፣ ይበልጣል፣ ይበልጣል። የተቀበልሽው ብርሃን ይበልጣል። የተቀበልከው ብርሃን ይበልጣል። በክርስትና ትልቁ ነገር በራልኝ ነው። አሜን። በራልኝ ይበልጣል በለው ሰማያ። በራልኝ ይበልጣል በለው ኢየሱስ እኮ ነው ያለው ይሄን በሰማይ ያለ አባቴ ምን አለልን እንጂ ገለጠልህ። በራልኝ መገለጥ ይበልጣል። እኔ የመገለጥ ትውልድ ነኛ። የበራልኝ እውነት አለ ብርሃን ይጨምራል። ዛሬ አንድ ነገር ይዤ መጥቻለሁ፣ ባ ብርሃን ይዤ መጥቻለሁ። ወደ መገለጥ ዓለም ገባ። ያልተለማመርሽውን ተለማመጂ፣ ያላወከነው ማወቅ ነለ፣ በኢየሱስ ስም ይሆናል። አንድ ሰው በርቶልኛል። ገና ይበራልኛል ይበል። ለዚህ ነው አንዳንዶች በራልኝ በራሊ ስትል ትመስላቸዋል። በቃ ልጅም ብንሆን ይብራልን። አው ለልጅ ነው አ መጀመሪያ የሚበራው አብ እኮ የሚገለጠው ለልጅ ነው። አው ልጅ ነኝ ልጅ ነኝ። መንግሥተ ሰማይ እንደ ልጆች ለሆኑ ነው። ትልቅናቸው ልጅ ናቸው። ሲጸልዩ እንደ ልጅ ሲያነቡ እንደ ልጅ የሚገርመው እኮ የሚገርመው አብቀዋለሁ ብሎ የክርክር መድረክ አይደለም። የዘላለም ዩት አ ለመከራከር የሚገልጥና ለብርሃን የሚገልጽ ይለያል። እኔስ ከፍቶ እንዲበራልኝ ቤት ጌታ ሆይ ታበራልኛለህ። እች ጥቅስ ምንድነው የምትለው? 2 ዓመት አንብበት፣ 3 ዓመት አዎ ትላለህ፣ አርባ ዓመትም አዎ በራለኝ ትላለህ፣ ገባኝ ትላለህ። እያጠናው በራለኝ፣ እየጸለይኩ በራለኝ። ኢየሱስ ብራለነ አንተ የሕይወት ብርሃን ብራለነ፣ አሁንም ብራለነ፣ አሁንም ተገለጠለነ፣ የአንተ ብርሃን ይብራለነ፣ ኃይልና ክንዴ ይብራለነ፣ መንግሥት ይብራለነ። ዶን ቢ ፉልድ ማንም በራልኝ ይሰራል ይሰራል። ኢየሱስ ኢየሱስ በነበረበት ዘመን ከሰራ በእኛም ዘመን ይሰራል። የመንፈስ ቅዱስ መምጣት የአብ መንገለጥ ምልክቱ በራልኝ ነው። በራልኝ ድሮኛ እንደዛ ነበር። ምንለው ምን በርቶልሃል? ምን በርቶልሃል? አሁንም እልሃለሁ ምን በርቶልሃል? የበራልሻል እሱ ነው ክብርሽ። ቆስቲ በአገልግሎት ያል ዘመን እንዴት ቀጠልካል? የሆነ ዘመን ላይ በራልኝ ነበር። የበራልኝ ነገር ዘመን ሰጦኛል የበራልኝ ነገር የሆነ ነገር ሰጦኛል አንተ በእውነት አሁን እኮ በሚሄደው መንገድ የሆነ ነገር እንደበራሊ እየገባኝ እየገባኝ የሆነ ነገር አምጥቶታል ይሆናል ብዬ ጨምራል ባይበራልህ ልሞክረው እኮ አትልም እኔ ጀሰ ማንም ላይ ልሞክር ብዬ አላውቅም የበራልኝ ነገር አለ ኢየሱስ በርቶልኛል እኔ እላለሁ ዛሬ ኢየሱስ ይብራልሽ እኔ እኔ ቤት በሉስቴ ብርሃን ይናፈቃል። እኔ ቤት በሉስቴ ብርሃን ይናፈቃል። ብርሃን ይፈለጋል፣ ይፈለጋል። እኔ በሉስቴ እኔ የብርሃን ተካፋይ ነኝ፣ የብርሃን ተካፋይ ነኝ። ዋ ሳፋሃታ ካባራራ ሃሎ ታውቃላችሁ። ጴጥሮስ እኮ የተወሰደው ክላስ የኢየሱስን ነው። ሰማኝ፣ አቆቆ ኢየሱስ ጴጥሮስ የተካፈለው ኮርስ የኢየሱስ ነው። አሜን። ታዲያ የኢየሱስን ኮርስ ተካፍሎ ግን ከኮርሱ ውጭ የሆነ ጥያቄ መጥቶ ለመለሰው መልስ መገለጥ አለው። ሃሌሉያ! እንኳን የእነ እንትናን አይደለም እንኳን የፕሮፌሰር እንትናን አይደለም እንኳን የዶክተር ፍቃዱን ክላስ አይደለም። ብራዘር፣ የኢየሱስን ኮርስ ነው የወሰደው ኮርስ 101 የእግዚአብሔር መንግሥት መጣለች፣ እችን ትመስላለች፣ ኮርስ ዋ እየተባለ ተምሮ መገለጥ አስፈልጎታል። ከኢየሱስ በላይ መምህራል እንዴ? ረቢ ብሎታል እኮ ረባይ እውነተኛው መምህር። በእውነተኛው መምህር እንኳን ተምረህ መገለጥ ያስፈልግሃል። ውይ ይኸኛውን እኮ ባለፈው ያስተማርኩህን አላለውም። ባለፈው የዛሬ ዓመት ላይ የሰጠው እንት ላይ ሰማርያ ጥግጥጉስ እናልፍ የሰጠው ቁርስ ነው አላለውም። ይኸኛው ፍሬሽ ነው። አሜን ይኸኛው እኔ አላስተማርኩም አሉ። ሃሌሉያ። እኔ የሰጠው ኮርስ ውስጥ የለም። እኔ የነገርኩ ነገር ውስጥ የለም። ይሄ ከሰማይ ከአብዘን አሁን ምን ያለ ነው? የወረደ ነው። አሜን። አሁን በራል በሚባል ነገር እኛ እናምናለን። አሜን። ሃሌሉያ። በበራልኝ የሚያምን ሰው አለ እዚህ ቤት? አሜን። ሃሌሉያ። በበራልኝ የሚያምን አሜን። እኔ ነኝ በሉ እስቲ። እኔ ነኝ። በበራልኝ አምናለሁ በሉ እስቲ። በሰማያዊ ብርሃን አምናለሁ። በሰማያዊ ብርሃን አምናለሁ። ሳታን፣ ዛሬ ወን ውስጥ የሆነ ነገር ገብቷል። አሜን። አንዳንዴ አንዳንዴ ታዩና እግዚአብሔር ለካ ያኔ በራልኝ ነው። አሜን። እንኳን በራልኝ። አሜን። በዚ በዚህ በነበረው ፕሮግራም ምን ጸለይካልኩ ብራልኝ። አሜን። ልረዳህ። አሜን እችን ያህል ከተረዳው ነው ኮን አልኩኝ። በጣም ብረዳ ምን ያህል ትገለጣለ? በጣም ብረዳ ምን ይሆናል? አሜን ልወቅ። አሜን ጭኖ እግር ማስረዘም የትኛውም ቴዎሎጂ በመማር አምናለሁ። በመገለጥ ግን እድናለሁ። አሁን የማገለግለው ግን ተምሬ ያመጣሁት አይደለም። ተገልጦልኝ ብርሃን የህይወት መንገድ ነው። አሜን። ብርሃን የህይወት መንገድ ነው። አሜን። ታውቃለህ፣ ታውቃለህ ተምረ ፈሪሳዊ ሞን ትችላለህ። ቅድም ያለው አታሽ ከነዚህ ይርሻው ያለው ተምረ ሞት ትችላለህ ተምረ መሆን ይችላል ያለ ብርሃን ግን ልጅ መሆን አይቻልም። ማንም የሆነው መሆን ትችላል ተምረ። በመንፈስ ዓለም ውስጥ ግን ዓለት ለመሆን ግን ከዓለቱ ጋር ተጣብቀ ለመቀጠል ግን ብርሃን ያስፈልጋል። አሜን ተምረህ እዚህ አንዳንዴ አንዳንዴ ሰዎች ስናገር ትምህርት የማይፈልግ ተምር ያለው አሁንም ልረፍ ብዬ ነው እማራለሁ በቴዎሎጂ ዓለም ውስጥ ያለን እያንዳንዱ ሴክተር እማረዋለሁ። አሜን እማረዋለሁ። ምን ትምህርት ጠልስሎ እማራለሁ፣ አነባለሁ። አሁንም እማንባች እማምናቸው የምማን ስኮላሮች እንዳለው አውቃል እንዳለው አውቃል። በጣም የሚደነቁ እንዶም እያየኋቸው። አንዳንዶቹ በጣም ዚር ቨሪ ስኮላር እ ስኮላር ናቸው። ውስጣቸው አያለው። አንዳንዱ የአዲስ ኪዳን ማለት የብሉይ ኪዳን ካህናቶች ነው ያለው። ቀይ አፋማ የሚታዩኛል። ጠጣ በደምብ ጌታው በደምብ ይታዩኛል። በእውነት ይታዩኛል። እኔ የሆነ ሰውዬ እያስተማረ ያኔ ሴቷን ቅድም እንዳልኳቸው ሴቷን ሊያስወገድ ከመጣው ሰውዬ መካከል የነበረው ሰውዬ በዲፕሊኬሽን በሰውዬ ውስጥ አለ አልኩት። ስፒሪቱ ገብቶበታል አልኩት። አንዱ ሰውዬ ሰማሁት በደንብ በጣም ያስታውቃል። በዛ ዘመን የነበረው ፈሪሳይ እንደሆነ የአዲስ ም ፈሪሳይ እኮ ትንሽ ይሻላል። እኔ ግን በርቶልኛል፣ እኔ ግን በርቶልኛል። በብርሃን አምናለሁ፣ በብርሃን አምናለሁ። በብርሃን እኖራለሁ፣ በብርሃን እኖራለሁ። በእኔ ዓለም ብርሃን ይወደዳል፣ በኔ ዓለም ብርሃን ይወደዳል። የብርሃን ተካፋዮች ነን። አሜን።